ሰብስክራይብ በማድረግ ቤተሰብ ይሁኑ። እያኩም አልሐሰደ ይላሉ። አደራችሁን ምቀኝነትን አደራ እላችኋል ነው አሉ ነቢዩ ሰለላሁ ዓለይሂ ወሰለም። ተጠንቀቁት፣ እሕዘሩል ሐሰደ ማለት ነው ምቀኝነትን ተጠንቀቁ። ፈኢነል ሐሰደ አሉ፣ ምቀኝነት የሚባለው የእኩሉል ሐሰናቲ ከማ ተእኩሉ ናሩል ሐጠበ፣ እሳት እንጨትን እንደሚበላው መልካም ስራችሁን ሁሉ ያጠፋባችኋል። አንድ ፈላስፋ ሲያነሳ ምን ይላል? ምቀኝነት ማለት ይላል ያለ ፍሬ ተጸንሶ ያለ ማህፀን የሚወለድ ጭራቅ ነው ይለዋል። እንዲህ ሪዝቅ የሚሰጠው አላህ ነው። አንተ አንድን ሰው ስለሐሰድከው አላህ በአዘል ያልጻፈልህ ሪዝቅ የእሱ ሪዝቅ ወደ አንተ ሊገለበጥ አይችልም። የወንድምህ ነገር መልካም ነገር ከእህት ላይ ከእህትሽ ላይ አይተሽ የሆነ ክው የሚያደርግሽ ከሆነ የሚያደርግህ ከሆነ ምቀኛ እንደሆንክ እወቅ። እማ ኢኽወተል ኢማን የዛሬው ርዕሳችን በጣም አንገብጋቢ የሆነና ብዙ ሰዎች የተለከፉበት ከቀልብ በሽታዎች ውስጥ ቀልብን ከሚያቆሽሹ፣ ልብን ከሚያሳምሙ አደገኛ በሽታዎች ውስጥ አንዱ የሆነውን የምቀኝነትን ጉዳይ ነው። ምቀኝነት ማለት ወንድሞች፣ እህቶች፣ ወገኖች መልካም ነገር ሲያገኙ መጥላት ያ መልካም ነገር ለነሱ እንዴት ይሰጣቸዋል ብሎ ውስጥህን መክበዱ ነው። ውስጥህን ሲከብድህ ቅር ሲልህና ይሄ ኒዕማ ከነሱ ላይ እንዲጠፋ ስትመኝ፣ ከዚያም ባሻገር ደግሞ ይሄ ኒዕማ እነሱ እንዲያጡ ላይታች ማለት ከጀመርክ ይሄ መታመምህን ቀልብህ ጤነኛ አለመሆኑን አመላካች ነገር ነው። በተለይ እያንዳንዱ ሙስሊም ሊነቃ የሚገባው ይሄ በሽታ እንዴት ነው ወደ ቀልባችን የሚመጣው?

ከየት ነው ያመጣው እያልክ እንቅልፍ የማጣት አእምሮህ የመረበሽና ከዚያም አልፈህ ለአንዳንድ ሰዎች እየዞርክ እገሌ ከየት አመጣ እነ እገሌ እንዴት አገኙ እያልክ መንሸኳሸኩ ከጀመርክ በእርግጥ በርግጥ ትልቅ ወንጀል ላይ ወድቀሃል። ሒስድ የሚባለው በተለምዶ ሒስድ የምንለው ሀሰድ የሚባለው ነገር በአሁኑ ሰዓት ብዙ ሰዎች ተለክፈውበታል። መስጂዶቻችን ሳይቀር አንዳንድ ጊዜ ምህራቦች የምቀኝነት ማስተጋቢያ ይሆናሉ። ሰዎች ውጭ ላይ ያዩትን ችግር በዳዕዋስም ሊሆን ይችላል፣ በታዕሊም ሽፋን ሊሆን ይችላል። ያንን ነገር ሲያንጸባርቁት ልታይ ትችላለ። አንዳንድ ጊዜ እንትና እንዲ ሲያገኝ፣ እነንትና እንደዚህ ቦታ ሲደርሱ እንደዚህ ጠገቡ ሲባል በየመስጂዱ ትሰማለህ። አንዳንድ ጊዜ ጉዳዩ ምናልባት ኢንካር የሚያደርገው ወይም ደግሞ ትክክል አይደለም ብሎ የሚነክፈው ሌላ ጉዳይ ሆኖ የግለሰቡ ስብእና ላይ ሰዎች ሲሯሯጡ ግለሰቦችን ለማውረድ እላይ ታች ሲሉና በአቋራጭ ውስጣቸው ላይ ያለውን የምቀኝነት ስሜት ሲተነፍሱ ልታገኝ ትችላለህ። ይሄ እያንዳንዳችን እራሳችንን መፈተሽ ያለብን መሰረታዊ ጉዳይ ነው። አንዳንዱ ሰው ምቀኝነት ውስጡ ላይ በጣም ከመዳበሩ የተነሳ ከመመቀኘት አልፎ ያን ምቀኝነቱን ተከትሎ በሰዎች ላይ ድንበር ያልፋል። የሌለ ውሸት የሚፈጥርበት አጋጣሚ እንመለከታለን። አንዳንድ ጊዜ ያን ኒዕማ ከዛ ሰው ላይ እንዲጠፋ እስከ መስራትና ላይታች እስከ ማለት ድረስ ይደርሳል። ይሄ ከአላህ ሱብሓነሁ ወተዓላ ጋር መጣላት ነው። ከአላህ ሱብሓነሁ ወተዓላ ቅስማ ቂስማ የሱን ማከፋፈል በጸጋ አለመቀበል ነው።

ያጠፋባችኋል ምቀኝነትን እራቁ፣ ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት። ምቀኝነት በጣም መጥፎ፣ አደገኛ በሽታ ነው። አንድ ፈላስፋ ሲያነሳ ምን ይላል? ምቀኝነት ማለት ይላል ያለ ፍሬ ተጸንሶ ያለ ማህፀን የሚወለድ ጭራቅ ነው ይለዋል። እንዲህ አይነቱን ነገር አንዳንድ ጊዜ ሰውየው ከመሬት ተነስቶ አንድን ሰው ሲጠላ ልታገኘው ትችላለህ። ምንድን ነው ስትል የበደለው የዞለመው ነገር ላይኖር ይችላል ነገር ግን ምንም መሰረት የሌለው ነገር ይዞ ከዛ በኋላ እዛ ሰውዬ ላይ ክፋት ለማድረስ ሙከራ ስለሚያደርግ የቱ ጋር ደግሞ ያን ሰው እንደሚጎዳው ስለማይታወቅ፣ ለዚህ ነው ምቀኝነት የሚባለው ነገር እንግዲህ ያለ ፍሬ ያለ ምክንያት ተጸንሶ ያለ ምንም ማለት ነው ከዛ በኋላ ያለ ማህፀን የሚወለድ ጭራቅ ነው ብሎ ሲያስቀምጡት ሐቂቃ እውነታቸውን ነው። አስፈሪ ነገር ምቀኝነት ነው። በምድር ላይ ምቀኝነትን

ምን ሄ ነብይነት ቀርቶ ናህኑ ቀሰምና መዒሸተሁም እንግዲህ አኗኗራቸውን ያከፋፈል ነው የደለደል ነው። አንዱን ሀብታም፣ አንዱን ድሃ፣ አንዱን መካከለኛ ያደረግነው እኛነን ብሎ ነው አላ ስብሓንሁ ወተዓላ ያስቀመጠው። ይሄንን ልትቀይረው አትችልም። ሪዝቅ የሚሰጠው አላህ ነው። አንተ አንድን ሰው ስለሃሰድከው አላህ በአዘል ያልጻፈልህ ሪዝቅ የሱ ሪዝቅ ወደ አንተ ሊገለበጥ አይችልም። ለአንተ ተጽፎ ከሆነ ደግሞ እሚያስቀረው ነገር የለም።

አላህ ከችሮታው የሰጣቸውን ሰዎችን የሚመቀኙ ሰዎች ናቸው። ምቀኝነት ስትመቀኝ ሚጎዳው በመጀመሪያ ደረጃ አንተን ነው። ያኛውን የተመቀኝከውን ሰውዬ ሳይጎዳው በፊት ሐሰኑል በስሪ ምን ይላሉ? እኔ ከተበዳይ ማራአይቱ ዛሊመን ይላል አሽባሃ ቢመዝሉሚን ሚን ሐሲዲን እንደ ተበደለ ሰው የሚሆን በደል እንደደረሰበት ሰው የሚሆን ሰው እንደ ምቀኛ አላየሁም፣ ይላል። የተበደለ ሰው ዙልም ያለበት ሰው ሁሌም ጭንቀት ነው፣ ሀሳብ ነው፣ ልቅሶ ነው። ዙልም ያለበት ሰው ዟሊም ደግሞ ይሄ ሀሲድ ደግሞ የዛ አይነት በሽታ ይጠናወተዋል። አንድን ሰው ሲመቀኝ ውስጡ ሁልጊዜም በሐዘን የተሞላ ነው። ሁልጊዜም በጭንቀት ነው አለ። ሁልጊዜም ለቅሶ ነው፣ አይመቸውም። እሱ የሚመቸው ምናልባት ያ የሐሰደው ሰው ሲከስር ሲወድቅ ሊሆን ይችላል። አንዳንድ ጊዜ የራሱ ኑሮ ካልተዳደለ አንድ ሰው ጥሩ ነገር ላይ ሲኖር ጥሩ መኪና እየነዳ ካየው ለምሳሌ ይሄ ሰውዬ እኮ ይሄን ባይነዳ ኖሮ እኛ ችግር ውስጥ አንወድቅም ነበር፣ እገሌ ቪኤት የሚነዳው ፕራዶ ይዞ የሚሄደው የኔን የቤት ክራይ ጭኖ ነው ብሎ እንዲህ አይነት አቅልያ መጥፎ አስተሳሰብ ውስጥ የገቡ የተለከፉ ሰዎች በአይናችን በብረቱ ተመልክተናል። ሱብሃነላህ ምን አለ እዚህ ቦታ ላይ ሐሰኑል በስሪ የተበደለ ሰው መቼም በደል ደርሶበት ነው ሚያዝ ነው የሚተክዘው ግን ምቀኛ ሰው ልክ እንደዛ ነው አለ ምቀኛ ሰው ሁልጊዜም ለቅሶ ነው ሁሌም ሀዘን ነው ሁልጊዜም ቀልቡ ጭለማ ነው አለ አልሐሲዱ ይላሉ ሰለፎች ሲያነሱ ምቀኛ ሰው ኢዛ ረአ ኒዕመተን ባህተ ይላሉ ኒዕማ በሰዎች ላይ ሲያይ ይደነግጣል አንድ ሰው የሆነ ነገር ሲያይ ክው ይላል ምን እንደሚያስደነግጠው ሱብሃንአላህ አይ ካየ ከደነገትክ ቀልብ ጤነኛ አይደለም ማለት ነው። የወንድምህ ነገር መልካም ነገር ከእህት ላይ ከእህትሽ ላይ አይተሽ የሆነ ክው የሚያደርግሽ ከሆነ የሚያደርግ ከሆነ ምቀኛ እንደሆንክ እወቅ። ወኢዛ ረአ ሙሲበተን ሸመተ፣ ምቀኛ ሰው በወንድሞቹ ላይ መጥፎ ነገር ሲደርስ ደግሞ ደስ ይለዋል አሉ። ታዲያ እዚህ ቦታ ላይ ማንም ሰው በዱንያ ላይ የሆነ ያገኘው ነገር ይኖረዋል፣ ያጣው ነገር ይኖረዋል። ሰው በሰዎች መካከል በሚኖርበት ሰዓት ሰዎች እሱን አንዳንዱ እንደው የሱን አይነት ነገር መልካም በኖረኝ ብሎ በመልካም ምኞት የሚያይ ይኖራል። አንዳንዱ ደግሞ በምቀኝነት አይን የሚያይ ይኖራል። ሰው ሲባል ይሄ ይላሉ እብኑ ረጀብ ይሄ የምቀኝነት የቅናት መንፈስ በሰው ልጆች ተፈጥሮ ውስጥ ያለ ነገር ነው። ሰው አንዳንድ ማንኛውም ሰው ማንም እንዲበልጠው አይፈልግም በተፈጥሮ ሀሰድ የሚባለው ነገር ይሄ ተፈጥሯዊ ነገር ነው። የሰው ልጅ በምድር ላይ እስካለ ድረስ አሉ። ዑመር ኢብኑ አልኸጣብ ምን ይላሉ? ማንኛውም ኒዕማ በምድር ላይ አይኖርም ያ ኒዕማ የሚመቀኘውና የሚቀናበት ሰው ቢኖር እንጂ። አንድ ሰው የተስተካከለ እንደ ቀስት ቀጥ ያለ ቢሆን እንኳን የሚተቸውና የሚነቁረው ሰው አይጠፋም አለ። የሚያስደው ሰው ዑመር ናቸው። ከትችት አያመልጥም ከምቀኛ አያመልጥም አሉ። ላየኽሉ ይላሉ ሰለፎች ጀሰዱ ሚን ሐሰዲን የሰዎች አካል ከምቀኝነት አይጠራም አሉ ላኪነል ከሪመ ዩክፊ ያሉ ከሪም የሆነ ሰው ቸር ሰው ይደብቀዋል። ጥሩ ሰው የሆነ ሰው ምቀኝነት ሲመጣ አኡዙ ቢላህ ብሎ ከራሱ ያርቀዋል አሉ ወለኢሙ ዩብዲህ ያሉ እርጉም ሰው ደግሞ በቀጥታም ይሁን በተዘዋዋሪ ይተነፍሰዋል፣ ያን የምቀኝነት ስሜቱን። ስለዚህ ምቀኝነት የሚባለው አንተ ኒዕማ ስታገኝ ምቀኝነት እንደሚኖር ነቢያችን በሀዲሳቸው ላይ አስቀምጠዋል። ማንኛውም ጉዳይ ካላችሁ በምስጢር አድርጉት አሉ ነቢያችን። ጉዳያችሁን ለመፈጸም በአደባባይ ላይ አትናገሩት። ፈኢነ ኩለ ዚ ኒዕመትን ማሕሱዱን አሉ ኒዕማ አላህ የሰጠው ሰው ሁሉ ምቀኛ አለበት ብለዋል። ኒዕማውን እስክታሳካው ድረስ እጅ እስኪገባ ድረስ በተለይ የሚመቀኙ ሰዎች ካሉ ደብቀው። ላተክሱስ ሩእያከ አላ እኽወቲከ ፈየኪዱ ለከ ከይዳ አሉ ያዕቁብ ምን አሉ ዩሱፍ ህልም ሲነግራቸው አስራ አንድ እንግዲህ ጨረቃና ኮከብ እንደዚሁም ደግሞ ሌሎች ከዋክብቶች ለኔ ሲሰግዱልኝ አየሁኝ ብሎ በመናም ሲነግራቸው ያዕቁብ ህልሙ ወዲያው ስለገባቸው ደብቀው አሉ። ወንድሞች ይጣሉሃል፣ በዚህ ህልም አሉ። አንዳንድ ጊዜ ምቀኛ ካለብህ ደብቀው። ያን ነገር ካሳካኸው በኋላ ግን ወአማ ቢኒዕመት ረቢከ ፈሐዲስ ነው መናገር ባለብህ ሰዓት ደግሞ ግልጽ ታደርገዋለህ ማለት ነው። ስለዚህ ኒዕማ የሚባለው ነገር ምቀኛ አያጣውም። የመጀመሪያው በሰማይ ላይም በምድርም ላይ የተሰራ ወንጀል ሐሰድ ነው። የመጀመሪያው ወንጀል ሰማይ ላይ የተሰራው አባታችን አደምን አላህ ሲያከብረውና ከፍ ሲያደርገው ከራማ ሲሰጠው ኢብሊስ እንዴት ለአደም ይሄ ይሰጣል ብሎ አደምን አለይሂ ሰላምን ተመቀኘ። የአደም ጠላት ሆኖ የቀረበትና ከጀነት የተባረረበት በምቀኝነት መንፈስ ነው። የመጀመሪያው በምድር ላይ የተሰራውም ወንጀል ሐሰድ ነው። አላህ ስብሃነሁ ወተዓላ ሁለቱን የአደም ልጆችን እንግዲህ የአደም ልጆችን ምድር ላይ ገና የሰው ዘር እርባታው አልሰፋም ነበርና መንታ መንታ ነበር ሐዋ የምትወልደው። ከዛ በኋላ የመጀመሪያውን ከኋላኛው ጋር ያጋቡ ነበር። ከመጀመሪያው የተወለደች ሴት ከኋላ ካለው ወንድ ጋር እንዲህ እያደረጉ እያቃረኑ ያጋቧቸው ነበር። በኋላ ቃቢል ከሱ ጋር የተወለደችው ብዙም መልኳ አልሳበውም ከሱ ጋር የተወለደችው ደግሞ በጣም መልከኛ ናት። ከሀቢል ጋር የተወለደችው ደግሞ መልከኛ አይደለችም፣ ቆንጆ አይደለችም እንደሚሉት ማለት ነው። ከዚያ በኋላ ምን ያደርጋል? እኔም አገባው ከእኔ ጋር የተወለደችውን ነው ይላል። አባት ደግሞ እንደዚህ አይደለም አላህ ያለው ይሉታል። ከዛ በኋላ ይሄንን ትክክል መሆኑን ለማረጋገጥ ሁለታችሁም ቁርባን አቅርቡ፣ ሁለታችሁም ሰደቃ አድርጉ። ሰደቃው የተቀበለውን አላህ ሱብሓነሁ ወ እንግዲህ የመረጠው ነው ይችኛዋን ያገባል፣ ያኛው ደግሞ ያችን ያገባል ብለው አሉ። ከዛ በኋላ ኢዝ ቀረባ ቁርባናን ፈቱቁቢለ ሚን አሐድሂማ ወለም ዩተቀበል ሚን አልአኺር ከአንደኛው አላህ ተቀበለው፣ ከሌላኛው ከሃቢል ተቀበለው ቁርባኑን፣ የዛኛውን ግን አልተቀበለውም። ያኔ ተናዶ ምቀኝነት ይዞት ቃለ ለአክቱለነካ አለ እገድልሃለሁ ብሎ ዛተበት። በስተመጨረሻም ከምቀኝነት ተነስቶ ወንድሙን ገደለ። ምቀኝነት የሚባለው እንግዲህ በጣም አደገኛ ነቀርሳ ነው። ህይወት እስከ ማጥፋት በሰዎች ላይ ጉዳት እስከ ማድረስ ድረስ ያደርሳል። ምቀኝነት የሚባለው አንዳንድ ጊዜ አይታችሁ ከሆነ ሰው ውስጡ ሲቆሽሽ፣ ውስጡ ሲበላሽ ሰዎችን በቡዳ እስከ መብላት ድረስ ሰዎችን እስከ መጉዳት ድረስ ይደርሳል። የሳህሊ ብኑ ሁነይፍን ቂሳ ታስታውሳላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ወንድሙን ለምንድን ነው የሚጎዳው?

ሰዎች የሚታመሙት ጉዳት የሚደርስባቸው እኛ ራሳችንን ካለመጠበቃችን ነው። አንዳንድ ጊዜ ሳናስበው የሆነ ሰው ላይ ጥሩ ነገር ስናይ ጨረራችንን እንለቃለን ሰዎች ላይ እነዛ ሰዎች የሚጎዱበት ከዛ በኋላ ነቢ አንሶሃባ መቼን ጠሩትና፣ እጅህን ታጠብ እስከ ክንድህ ድረስ ጉልበትህንም ታጠብ እዚህ ብሽሽቶችህም ስር ወደ ታች ከሽርጥ ውስጥም ታጠብና ውሃው አምጣ አሉት። ከዛ በኋላ ውሃው መጣ አፈሰሱበት። ያኛው ሰሃቢ ሻረ ማንን ትጠረጥራላችሁ ተብሎ ሌላው ሰው ግን አንዳንዱ ሲጠየቅ ራሱ አድርጎትም ውሃ የውድ ውሃ አምጣ ሲባል እንኳን አሻፈረኝ የሚል አለ። በየቦታው ማለት እኔ ቡዳ ልባል ነው? እንደዚህ ልባል ነው ይላል። መጀመሪያ ራስህን ፈትሽ። የሚቀጥሩ ነገር ካየህ አይደለም የሌላ ሰው የራስህን ማለት ነው። የራስህ ላይ ኒዕማ ስታይ በቤተሰቦች፣ በልጆች፣ በገዛ ነፍስ ስታይ ማሻ አላህ ላ ቁወተ ኢላ ቢላህ በል። ራስህን በራስህ ልትበላ ትችላለህ። አንዳንድ ጊዜ ወለውላ ኢዝ

ያስቀመጡታል አንድ እንግዲህ ወደ አራት ደረጃዎችን አስቀምጠውለታል። ባጭሩ ስንመለከት የመጀመሪያው የምቀኝነት ደረጃ ወንድሙ ላይ ያለው ኒዕማ ሲመለከት ሰውየው ድንበር የማለፍና ያንን ኒዕማ እኔ ላገኘው ብሎ ወደ ራስ የማምጣት ፍላጎት፣ ይሄ የመጀመሪያው ዝቅተኛው ነው አሉ። ሁለተኛው የምቀኝነት ደረጃ ደግሞ እኔ ባላገኘው ከወንድሜ ይጥፋ የሚባለው ይሄ ደግሞ በጣም ከፍ ያለውና አደገኛው ነው አሉ። ሌላው ደግሞ የምቀኝነት አይነት ቅናት ተብሎ የሚገለጸው ነው። ሰውየው መልካም ነገር ሲኖረው አላህ ለእኔም እንደሱ አይነት ነገር በተለይ በአኺራ ጉዳይ ለኔም እንደሱ አይነት ነገር በኖረኝ ብሎ መመኘት የወንድሙ እንዲጠፋ ሳይመኝ ማለት ነው። ይሄ ሂብጣ ይባላል ማለት ነው። መቅናት ነው የሚባለው መመቅኘት ከሚባለው ይልቅ መቅናት የሚለው ይገልጸዋል ማለት ነው። ምቀኝነትና ቅናትን ለያይተን ካየነው ማለት ነው። አራተኛው ደግሞ የምቀኝነት ስሜት ብልጭ ሲልበት ይሄ ከሰይጣን ነው ብሎ ወዲያው ያንን ነገር ከነፍሱ ላይ ለማስወገድ የሚታገልበት ደረጃ ነው። ይሄ ደግሞ የኢማን ምልክት ነው ብለው አስቀምጠውታል። ምቀኛ ሰው ይላሉ ምቀኛ ሰው መአውያ ሲያነሱ እኔ አለ ሁሉንም ሰው ማስደሰት እችላለሁ አለ። ምቀኛን ሰው ግን ማስደሰት አልችልም። ምቀኛን ሰው ሊያስደስተው የሚችለው እኔ ጋር ያለው ኒዕማ ሁሉ ሲጠፋ ብቻ ነው አለ አንተ ሀብታም ከሆንክ ምቀኛ የሚደሰተው ስትደህይ ነው። ዓሊም ከሆንክ ጃሂል ስትሆን ነው ደስ የሚለው። የሆነ ነገር ካለ ያ ነገር ከአንተ ሲርቅ ነው የሚደሰተው። አንተ ስታብድ፣ አንተ መጅኑን ስትሆን ሊያስደስተው ይችላል። በምንም አይነት መልኩ ሰዎች ቢጣሉ ልታግባባቸው በሽምግልና ልታስታርቃቸው ትችላለህ አለ። በምቀኝነት የመጣ ከሆነ ግን በምንም አይነት መልኩ ችግሩን ልትፈታው አትችልም ብለው ነው ያስቀመጡትና ምቀኝነት በጣም ከባድ ነገር ነው። ምቀኝነት እንግዲህ ከውስጣችን ለማውጣት ምን ያስፈልጋል? በመጀመሪያ ደረጃ ይሄ ሀሰድ በጣም እጅግ መጥፎ ነገር እንደሆነና ከአላህ ጋር ጦርነት መግጠም ከአላህ ጋር መጣላት መሆኑን ማወቅ አለብን። ንያችንን መጀመሪያ አመለካከታችንን መለወጥ አለብን። ምክንያቱም አንድ ሰው የሆነ ኒዕማን ለሆነ ሰው ሲሰጠው ለምን እንደሰጠው እኛ አናውቅም። ለሰውየው ኸይር ሽቶለት ይሁን ሸርሽቶበት ይሁን የምታውቀው ነገር የለም የሱ እኔ ጋር በመጣ ብትል በኋላ ምን እንደሚያጋጥም ስለምታውቅ ጥንቃቄ ያስፈልጋል። ሐሰኑ መሐመድ ብኑ ሲሪን ምናሉ እኔ በምድር ላይ ስኖር አንድም ሰው ተመቅኝ አላውቅም። ይሄ ሰውዬ የጀነት ሰው ከሆነ እንዴት አላህ ገና ጀነትን ሊሰጠው ያለን ሰው በዱንያ በጠፊዋ ነገር እንዴት አስደዋለሁ አለ። የጀሃነም ሰው ከሆነ ደግሞ ይሄ ሰውዬ በዚህ ነገር ተጠቃቅሞ ጀሃነም ሊወርድ ነው እንዴት በዚህ ሰው እቀናለሁ አለ። ሁለቱም እንድቀና አያደርገኝም ብሎ ነው ያስቀመጠው። ሌላው ሐሰድ የሚባለው ነገር እንግዲህ በጣም ከባድ፣ ይሄ ውስጣችን ላይ የሚንቀለቀል አደገኛ እሳት እንደሆነ አውቀን ማለት ነው። አልሐሰዱ ሚን አኽላቅ ሊአም መሆኑን ከተረዳም በኋላ ከራሳችን ለማራቅ ጥረት ማድረግ አለብን። ሐሲድ የሆነ ሰው

ወላ በግየ በሰው ላይ ድንበር የማያልፍ ወላ ግለ ቂሚያ የማይቋጥር ወላ ሀሰደ ምቀኝነት የሌለበት ነው ብለዋልና። ሀሰድ እንግዲህ በጣም ከባድ ነገር ነው፣ እራሳችንንም የሚጎዳ ለሁላችንም ጠንቅ የሆነ ነገር ስለሆነ በተቻለ መጠን መልካም ነገርን ስንመለከት ለወንድሞቻችን ማሻአላ ተባረከላ ብለን ደስታችንን መግለጽ ውስጣችን ላይ ያለውን ነገር ደግሞ ጨፍልቀን አዑዙ ቢላህ ብለን በአላህ ሱብሓነሁ ወተዓላ በመጠበቅ ነው የምናርቀው። ከዚያ በተረፈ አንድ ሰው በሆነ ነገር ካልተግባባ የምቀኝነት ስሜትን ይዘህ ሌሎችንም ሰዎችን መነጀስ፣ ብዙ ሰዎችን መበከል አያስፈልግም። አላ ኩሊ ሃል ምቀኝነት የሚባለው በጣም ከባድ በሽታ ነው። አላህ ሱብሓነሁ ወተዓላ ከምቀኝነት ከክፉ ጸባይ ይጠብቀን። አላሰሉ